ሰላም ጤና ይስጥልኝ፣ እንዴት አላችሁ የመክርቲዩብ ቻናል ተከታታዮች? በያላችሁበት ሀገር በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ እጅግ በጣም ሰላም ነኝ። እንግዲህ በነበልባል ወይም በአቤል ጉዳይ ላይ የተሰማው ነገር እጅግ በጣም የሚያሳዝን ደግሞ የሚያሳፍር ትዝብት ውስጥም የሚጥል ነገር ሆኖ ነው ያገኘሁት። ስለ እሱ ትንሽ እናገራለሁኝ። እስቲ በቅድሚያ ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። የደውሏን ምልክት በመንካት ቪዲዮ በሚለቀቅ ጊዜ ኖቲፊኬሽን ወደ እናንተ እንዲመጣ ይሆናል። እንዲሁም ቪዲዮን ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ላለው የእናንተ ላይክ የእናንተ ኮመንት ያው ቪዲዮ ተደራሽነቱ እንዲሰፋ ያደርገዋል። እና እባካችሁ ሰብስክራይብ፣ ላይክ፣ ኮመንት ማድረግ እንዳትረሱ። እንግዲህ በአቤል ወይም በነበልባል ጉዳይ ላይ የተሰማው ነገር በእውነት እጅግ በጣም የሚያሳዝን ነው። ደግሞም ያው እንዳልኳችሁ የሚያሳፍር ትዝብትም ላይ የሚጥል ነገር ነው። ነገሮች ግልጽ ናቸው። ነገሮች ግልጽ ናቸው። አቤል ማን እንደሆነ አይደለም አብሮ አደግ ጓደኞቹ ይቀርና አብሮ አደግ ጓደኞቹ ይቅርና እኛ በቅርብ ጊዜ የእሱን ቻናል መከታተል የጀመርን ሰዎች ራሱ የአቤል ማንነትና ምንነት ጠንቅቀን የምንረዳ ሰዎች ነን፣ አይደለም አብሮ አደጎቹ ይቀርና። ግን በትላንትና ዕለት ባየነው ቪዲዮ መሰረት አብሮ አደግ ነን ሲሉ ወይም አብሮ አደጎቼ ናቸው ሲላቸው የነበሩ ሰዎች የሟችን ጓደኛ ወንድምንም ጨምሮ በጣም የሚገርም ነገር ነው ማለት ይህንን ኃላፊነት ይህንን ነገር በግድ ውሰድ እያሉት ናቸው ያሉት። ለአቤል ማለት ነው፣ በቃ አንተ ገዳይ ነህ፣ ገዳይ ነኝ ብለህ እኔ ነኝ እንደዚህ ያደረግኩት ብለህ እመን አይነት ነገር ነው ሲንጸባረቅባቸው ወይም ደግሞ ሲስተዋልባቸው የነበረውና አብሮ አደግ እንደመሆናቸው መጠን የጓደኛሞች እንደመሆናቸው መጠን ቢያንስ በአቤል በኩል ቆሞ አንድ ሰው ሊከራከር የቻለ ሰው ማየት አልቻልንም፣ ወይም ደግሞ መስማት አልቻልንም። እርግጥ ነው ልጅቷ ሞታ የተገኘችው ወይም አስከሬኗ የተገኘው አቤል ቤት እንደሆነ ሰምተናል፣ አይተናል። ቢሆንም ግን አብሮ አደግ ጓደኞቹ የዚህን ሰው ማንነት አያውቁም ወይ፣ አይረዱትም ወይ? ከስራው እንኳን አንጻር ለወንጀል ምን ያህል ተጸያ ወንጀልን ምን ያህል ተጸያፊ እንደሆነ የምናውቅ እኛ እንዴት አብሮ አደጎቹ ይሄን ሊረዱለት አልቻሉም? እንዴት እሱን በተጠያቂነት ሊያስቀምጡት እንዲህ ደፈሩ? እርግጥ ነው የሆነ ሁኔታ አለ፣ የተደረገ ነገር አለ፣ የተሰራ ነገር አለ። የልጅቷ አስከሬን ቤቷ ውስጥ ነው የተገኘው። ግን ይህንን አይነት ዘግናኝና ጸያፍ ወንጀል ለማድረግ ልጁ አይምሮ፣ በዚህ መንገድ የሚሄድ ልጅ ነው ወይ ደሞስ ደግሞስ ደሞስ በትክክል እሱ ገሏት ከሆነ እሱ ይሄንን ነገር አድርጓል ከተባለ እሱ እንደሚለው እሱ ደደብ ነው እንዴ? እሱ ሞኝ ነው እንዴ? አምጥቶ ቤት ውስጥ አስከሬኗ ነው የሚያስቀምጠው? ከእሷ ጋር ጸብ ካለው እሷን በዚህ አይነት ሁኔታ ማጥፋት ከፈለገ ዞር ያለ ቦታ ሌላ ቦታ ይሄንን ጉዳይ ፈጽሞ ራሱን ነፃ ለማድረግ ወደ ቤቱ ይመለሳል እንጂ እሷን ቤት ውስጥ ገሎ ሪሳዋን ቤት ውስጥ የሚያስቀምጠው በምን አይነት አይምሮ ነው በምን አይነት አይምሮ ነው፣ ሲጀመርስ ማለት ነው። እና ግን ይህንን ኃላፊነት ማለት በግድ እንዲረከባቸው ይፈልጋሉ ከነሱ ከእጃቸው ማለት ይህንን ሁኔታ እንዲቀበል ይህንን ሁኔታ እንዲረከብና በቃ በዚህ ነገር ወንጀለኛ እንዲሆንላቸው የፈለጉበት ምክንያት ምን እንደሆነ አልገባኝም። ከሁኔታቸው ስንረዳ እነዚህ ሰዎች የሚያውቁት ነገር አለ። የሚያውቁት ነገር አለ። ሶስቱም የሚያውቁት ነገር አለ። በተለይ ደግሞ ወንድምዬው ስለ ወንድሙ የት እንዳለ ያውቃል። ወንድሙ በምንና እንዴት ባለ ሁኔታ እንደተሰወረ ያውቃል። በደንብ ከሁኔታው መረዳት እንችላለን ይህንን እንደሚያውቅ ማለት ነው። ግን ያው ካፈርኳ የመልሰኝ አይነት ነገር በቃ ይሄ ነገር አንድ ጊዜ እንደዚህ አይነት ነገር ቤት ውስጥ ተገኝቷልና ስለ ወንድሜ መጥፋትና መሰወር ኃላፊነትን ውሰድ፣ አንተ ራስህ ነህ ይሄንን ያደረከው እያለ ነው ያለው። እነሱ ሞኝ ሆኑ እንጂ የአቤል ሰራተኛ እና የሟች ፍቅረኛ ነው የተባለው ልጅ መሰወር በራሱ ድርጊቱን የፈጸሙት እነሱ ራሳቸው መሆናቸውን በትክክል ማሳያ ነው። ምንም ወደዛ ወደዚህ፣ ፖሊስም እኮ ራሱ ቢሆን ከእነዚህ ልጆች መሰወር ጀርባ የእነሱ እጅ የራሳቸው እጅ እንዳለበት ማረጋገጥ ይችላል እና ክትትሉንና ፍለጋውን በነዚህ ልጆች ዙሪያ ማድረግ አለበት ማድረግ አለበት። አቤል ማን እንደሆነ አቤል ምን እንደሆነ ከማንነቱና ከስራው አንጻር እነዚህ የህግ አካላት ስለ አቤል ጠንቅቀው የሚያውቁት ነገር ነው። ግን የሟች ፍቅረኛ ነው የተባለው ሰውና የአቤል ሰራተኛ የተሰወሩበት ምክንያት ምንድን ነው? የእነሱ መሰወር እኮ ራሱ የሆነ ግልጽ ያለ ፍንጭን የሚያሳይ ነው። ግልጥ ያለ ፍንጭን የሚያሳይ ነው። የልጁም ወንድም መጥቶ ከየት እንዳገትከው የት እንዳስቀመጥከው ንገረኝ፣ ምናምን የሚለው ውሸቱን ነው ውሸቱን ነው። ወንድሙ የት እንዳለ ያውቃል፣ ታውቃል። ከሁኔታው ሺ ጊዜ አንገቱን ሲያቀረቅር ግንባራቸውን እያሹ ወደ መሬት ሲያቀረቅሩ ሆን ብለው የሚያውቁትን ነገር እየሸፋፈኑ እንደሆነ በደንብ ነው የሚያስታውቀው። ስለዚህ የህግ አካልም ራሱ ከነዚህ ከተሰወሩት ልጆች ዙሪያ ያለውን ነገር በደንብ ያጣራና የአቤልን ነጻነት አውጆ አቤል ወደ ስራው እንዲመለስ ማድረግ መቻል አለበት ማለት ሆን ብሎ ይህንን ስራ እንዳይሰራ በዚህ ተግባር ውስጥ እንዳይሄድ ሊበቀሉትም የፈለጉ ሰዎች ከዚህ በፊት ወንጀላቸውን እና ጉዳቸውን አውጥቶ አደባባይ ያሰጣባቸው እነሱ ገዝተው ገዝተዋቸው ይህ ድርጊትና ይህ ስራ ተፈጽመው አቤል በእንደዚህ አይነት ነገር ውስጥ እንዲገባ ያደረጉት ነገር ነው። እነዚህን ሰዎች ብርን የገዛቸው በቃ፣ ፍቅረኛ የተባለው ሰው ራሱ በሟች ጉዳይ ላይ እጁ እንዳለበት ምንም ጥርጥር የለውም። ግን ተገዝተዋል በደህን አብር ተገዝተዋል። አብሮ አደግ ጓደኞቹ ነን የሚሉትም ሰዎች ምን ያህል ዘመን አቤል ጋር ሲኖሩ የአቤልን ማንነት ሳያውቁት ቀርተው ነው። ከዛ ከድግሱ ቦታ አቤል መጀመሪያ ወጣ፣ ከዛ ልጅቷ ተከተለች፣ ከዛ ፍቅረኛዋ ተከትሎ ወጣ ነው ያለው ነገር። ለምንስ ነው ከእሱ ተከታትለው የወጡበት ምክንያት ምንድን ነው? ከቅርብ ጊዜ ወዲህ አንተ ከኛ ጋር አደለህም፣ እንደ ድሮው አደለህም፣ ከኛ ጋር አትቆይም፣ ከኛ ጋር አትጫወትም፣ ከኛ ጋር እንደዚህ አትሆንም እያሉ የሚሉት ነገር አለ ን የሱ የሱ ከነሱ ጋር እንደ ድሮ መሆን አለመቻሉ በራሱ በእነሱ ውስጥ የፈጠረባቸው አንድ ነገር አለ። እነሱንም ጓደኞቹን ትዝብት ውስጥ የከተተ ነገር ነው። ትላንት እና ያየናሉ። መቼም የአቤል ከእነሱ ጋር እንደ ድሮ አለመሆን ከምን የተነሳ እንደሆነ ጠንቅቀው ያውቁታል። ከስራው አንጻር፣ ከስራው ባህሪ አንጻር ከእነሱ ጋር እንደ ድሮ አብሮ መሆን አለመቻሉ ከስራው ባህሪ አንጻር እንደሆነ ሊረዱ ሲገባቸው ይህንን መረዳት አልቻሉም። ስለዚህ በምን ምክንያት እናሸማቀው፣ በምን ምክንያት አንገትን እናስደፋው፣ በቃ ይመጣለንን፣ ይህንን መንገድና ሁኔታ ተጠቅመን የሆነ ነገር እናምጣበት አይነት ነገር ይመስላል ሁኔታቸው። ስለዚህ የዚህ ልጅ የዝች ልጅ ሞት ወይም ደግሞ ሞት ምክንያት ሊሆኑ የሚችሉት የራሷ የሟች ፍቅረኛ እና የቤቱ ሰራተኛ የሆነችው ሰው መሰወራቸው በራሱ የዚህ ግድያ ጉዳይ በነማን ዙሪያ እንደሚያጠነጥን ፍንትው ያለማሳያ ነው። ፍንትው ያለማሳያ ነው። በቃ ግልጽ ነው። እንደዛ ባይሆን ኖሮ የቤቱ ሰራተኛ ምን ለምን መሰወር አስፈለጋት? ለምን መሰወር አስፈለጋት? ፍቅረኛዋስ የነበረው ሰው ለምን መሰወር አስፈለገው? የሟች ፍቅረኛ የነበረው ሰው ለምን ተሰወረ? ለምን ተሰወሩ? ሁለቱ ለምንድን ነው የተሰወሩት? የሟችና የፍቅረኛዋ አለመግባባት፣ አለመስማማት፣ የእሷ እሱን ማንቋሸሽ፣ እሱን አለመቀበል፣ እሱን ማሸማቀቅ፣ በሱ ላይ መጮህ የመሳሰሉ ነገሮች ምናልባት ፍቅረኛ ነኝ ባለው በዛ ሰው ላይ የፈጠረበት ነገር ሊኖር ስለሚችል በዚህም ሁኔታ ውስጥ እያለ የአቤል ጠላቶች እሱን አግኝተውት ሊሆን ስለሚችል እና የአቤል ጠላቶች ያው አቤልን በእንደዚህ አይነት መልኩ ለማሸማቀቅ ፈልገው ወይም ከስራው ለማስተጓጎል አስበው በእነዚህ በሁለት ፍቅረኛሞች አለመግባባት በኩል መጥተው ፍቅረኛዋን ገዝተውት ሊሆን ይችላል፣ እንጂ ምን አሰወረው? ደህና ደህና ረብጣ ረብጣ ብር ሰጥተውት፣ እንግዲህ በእንደዚህ አይነት ሁኔታ ጉዳዩን እንትን እንዲል አድርገውት ሊሆን ስለሚ የአስከሬኑ አቤል ቤት መገኘት ነው እንጂ አቤል ልጅቷን ገሏታል የሚል ጥርጣሬ እንድንጠረጠር የሚያደርግ ምንም ነገር የለም። ምክንያቱም እንደሚሉት መጀመሪያ አቤል ወጣ፣ ከዛ ልጅቷ ወጣች፣ ከእሷ ተከትሎ የእሷ ፍቅረኛ ወጣ ነው የሚናገረው። እሷ ስትወጣ ተከትሏት ሊወጣና ሊያገኛት የሚችለው የራሷ ፍቅረኛ ታምራት እንጂ አቤል አይደለም። ስለዚህ ይቺ ልጅና ታምራት ተገናኝተዋል። ከተገናኙ በኋላ ያደረጉት የሰሩት ምን እንደሆነ የሚያውቀው ታምራት እንጂ አቤል አይደለም። ስለዚህ የልጅቷ ፍቅረኛ፣ የአቤል ሰራተኛ እና ከአቤል ጠላቶች ጋር ተባብረው አሲረው የሰሩት ስራ እንደሆነ ግልጽ ነው።